የት እንደምወስድሽ አሳይሻለሁ። አዎ የት ነው የምንሄደው? ፏፈሽ ብለን። ሰላም እንዴት ናችሁ? ዛሬ እንግዲህ ከእናቴ ጋር ነኝ ያለሁት። እስቲ እናቴ ንያት እናቴ እንግዲህ ዛሬ ኔ ዝንጥ ስል ስንት ነገር ሳረጉ እየራሱ በዚህ እድሜዋ ትበልጠኛለች። እንግዲህ ምንም ማድረግ አይቻልም። ዛሬ ከእናቴ ጋ አለምነሽ ፕላዛ ሰባተኛ ፎቅ ነው የምንገኘው ዛሬ ውበታችንን ልንጠብቅ ዝንጥ ፏፈሽ ልንል ነው። እንግዲህ ተከተሉኝ አሳያችኋለሁ።

ሀይኒ አሁን የቆዳሽን አይነት አይተን ላንቺ የሚሆነውን አገልግሎት ሊሰጥሽ ነው። ስለዚህ ከዚህ በፊት ፊትሽን ፌሻል ተሰርተሽ ታውቂያለሽ? አይ አልተሰራውም። እሺ፣ ስለዚህ ቆዳሽ ላይ ምን የሚያስቸግርሽ የሚያሳስብሽ ነገር አለ? እንደ ያው ውበቴን መጠበቅ እፈልጋለሁ። ምንም ማለት ከአሁን በፊት እንዲህ ተጠቅሜ የመጥችም ስለማላውቅ ኢንፎርሜሽን የለኝም። እና ኖርማል ከላይም በታጠብኩ በሳሙና ፊቴን ታጠባለሁ። ሜካፕ ያው ፋውንዴሽን ምናምን አደርጋለሁ ስራ ስወጣ እንጂ፣ ሌላ ምንም ትሪትመንት አድርጌ አላውቅም። ፀሐይ መከላከያም ተጠቅመሽ ምንም ነገር? በቃ ሳሙና። እርስዎስ ለፊቶት ምን አይነት እንክብካቤ ያደርጋሉ? ምንም አልንከባከብም። በማንኛውም ሳሙና ነው የምታጠበው? የቆዳውን አይነት አላውቅም ስለዚህ አሁን የቆዳችን አይነት በዚህ በፌስ አናላይዘር ማሽን በመጠቀም የቆዳችን አይነት አይተን ከዛ ደግሞ ለቆዳቹ አይነት የሚሆነውን ፕሮሲጀር እንሰራለን። እንዲሁም በተጨማሪ ደግሞ ለቆዳችሁ አይነት የሚሆነውን ፕሮዳክት ሪኮመንድ እናደርጋችኋለን ማለት እዚህ ጋር እንደምናየው ከሆነ እስኪን ታይፕሽ ድራይ የሆነውን ፓርት ነው በደንብ የሚያሳየን። እዚህ ጋርም በደንብ ዙም አድርገን ስናየው ኦይል ያለበት ቢሆን ኖሮ እንደዚህ በጣም ነጭ ነጭ የሆነ ይታየን ነበረ። ስለዚህ ይሄ በጣም ድራይ ነው። እንዲሁም ደግሞ የጉንጭሽ አካባቢ የተወሰነ ሴንሲቲቪቲ አለ። እሱን እሱን እያየን ያለ ነው እዚህ ጋር ማለት ነው። ስለዚህ ለዚህ ላንቺ የሚሆነ ላንቺ ስኪን ታይፕ የሚሆን ፌሻል እንሰራዋለን ማለት ነው። ሃይድራ ፌሻል ይባላል። እንዲሁም በደንብ ሃይድሬት ያደርግልሻል ፊትሽን። ሶሉሽኖች የተለያየ ሶሉሽኖችን በመጠቀም በደንብ ሃይድሬት እንዲያደርግልሽ እነዛን ሶሉሽኖች በመጠቀም ነው የምንሰራው እና እንዲሁም ደግሞ በተጨማሪ ሃይድሮኒክ አሲዶችን በመጠቀም እንዲሁም ደግሞ በደንብ ሃይድሬት እንዲያደርግልን ሃይድሮን ፌሻል እንመርጠናል ማለት ነው። ከዛ በተጨማሪ መጨረሻ ላይ ያው አይተነው ስንጨርስ ለአንቺ ስኪን ታይፕ የሚሆነውን ፕሮዳክት ሪኮመንድ እናደርግሻለን። ፕሮዳክቱን የሚሆነው የአንቺን ስኪን ታይፕ ያማከለ ነው። መታጠቢያ ይኖራል፣ ሞስቸራይዘር ይኖራል፣ እንዲሁም ደግሞ ሰንስክሪን ፀሐይ መከላከያ ግዴታ ይሆናል ማለት ነው እናደርጋለን በእሳቸውን አሁን መጀመር ካለ ሊመጣ ይችላል። አይን ስር መጥቆር ምናምን፣ ይሄ ጥቁር ጥቁር ጥቁር ጥቁሩ ከጊዜ በኋላ ይመጣ ነው አይደል? በፊት ነበር በፊት የለም፣ ከጊዜ በኋላ ይመጣል። በፀሐይ ሊመጣ ይችላል። በዘር ካለ ሊከሰት ይችላል። ይሄ ይሄ ግን ምንም የተለየ የቆዳ ችግር የሚባል አይደለም። ነገር ግን መነሳት ይችላል፣ ተለቅሞ መነሳት ይችላል። ከዛ ውጭ ሌላ የቆዳ ችግር የሚባል ነገር ምንም አላየሁም። ይሄን በቀላሉ አክሞ ማንሳት ይቻላል ማለት ነው። እስኪን ታይፖትን አላቅም አሉኝ አይደለ? ምን ይመስሎታል? ከታጠቡ በኋላ ወዲያ ውዝት ይላል ተመልሶ ወይምን ያስቸግረኝ። የሚቀባው ነገር የለም ኦይሊም የማይባልም ኮምቢኔሽን ነው የተወሰነ ይሄ ቲ ዞን አካባቢ የተወሰነ ወዛ አለ? ከዛ ውጭ ያለው ደረቅ የሆነ የቆዳ አይነት ነው ያሉት። የእሷ ልንገርሽ እኔ ላውራው ላውራው የቤቱ በአጃክስ ብትታጠብ በሙራ ሳሙና አትመርጥም፣ ባገኘችው ነው የምትታጠበው። ይው ብቻ አረፋ ፈልጋለሁ፣ አረፋ፣ አጃክስ ባገኘችው ፊት ለፊት ነው የምትታጠበው። አሁን ግን ለእሱ የቆዳ አይነት የሚሆን መታጠቢያ እንዲሁም ደግሞ የፊት ማለስለሻ እናዝሎታለን። ስለዚህ ለእርሶም የቆዳ አይነት በጣም ተመራጭ የሚባሉ ፕሮዳክቶች ናቸው። በተጨማሪም ደግሞ የልብስም ሳሙና ሆነ አጃክስና የመሳሰሉት ለራሳቸው ለእቃም ለልብስም ተብሎ የሚዘጋጁ ስለሆነ ውስጣቸው ያለው ኬሚካል ለፊት ያ ለእርሶ ስኪን ታይፕ ለቆዳ ተብሎ የሚታዘዙ የሚሰሩ መታጠቢያዎች፣ ሞስቸራይዘሮች ስለሚኖሩ እነሱን እንቀይራለን ማለት ነው ከዛ ውብ ትሆኛለሽ ማለት ነው። ቆንጆዬ፣ ማሚ ትሆኛለሽ። አሁን አገልግሎቱን አንቺ ስለምትጠቀሚ እና እያንዳንዱን የምንሰጣቸውን አገልግሎቶች በዙ አሳይሽ። እሺ፣ ቅደሚ እሺ። ሄኒ፣ ይሄ ደግሞ የሴቶች ሪፍሌክሶሎጂ የምንሰራበት ክፍል ነው። ሪፍሌክሶሎጂ ያው ሪላክስ ብቻ ለማድረግ ሳይሆን ቴራፒውቲክም ስለሆነ እያንዳንዱን ችግሮች፣ እንዲሁም ይሄ የስትረስ ካለባቸው ማይግሬን፣ የተለያየ የጭንቀት ችግር ምናምን ካለባቸው በዛ ነርቭ ኢንዲንግ ስለሆነ የእግራቸው መጨረሻ ላይ ያለው በዛ ማካብ ይቻላል ማለት ነው። ሌሎች ክፍሎችን ደግሞ ላፈይሽ ነው እንደምታዩ ሃይኒ፣ ይሄም የሪፍሌክሶሎጂ ሩማችን ነው። ውሃ እየጠጣሽ አድረሽ። ይህም የሪፍሌክሶሎጂ ሩማችን ነው። ጓደኛ ማቾች ሆነው ለመጡ ብዙ ሆነው ለመጡ ሪላክስ እያደረጉ መታሸት ይችላሉ ማለት ነው። ቀጣዩ ክፍላችን ደግሞ የሚሆነው ቪአይፒ ክፍላችን ነው። እዚህ ክፍል ደግሞ ቪአይፒ ክፍላችን ነው። እንደሚታዩ ት ነው ያምራላል በጣም። ቪአይፒ ክፍላችን ላይ የፌሻል አገልግሎት በተጨማሪም ደግሞ የሪፍሌክሶሎጂ አገልግሎት ማግኘት ይችላሉ። በተመሳሳይ ሰዓት ማለት ነው። ፌሻላቸውን እየተሰሩ ሪፍሌክሶሎጂቸውን መሰራት ይችላሉ። በተጨማሪም ከጓደኛ ከቤተሰብ ጋር ከመጡ እዚህ ጋር ሪፍሌክሶሎጂ እየተሰሩ ኮሚኒኬት ማረን ማውራት ይችላሉ፣ የፈለጉትን ማለት ነው። ከፌሻል ውጪ የተለያዩ አገልግሎቶች እንሰጣለን። ለምሳሌ እንደ ማይክሮኒድሊንግ ለብጉር ጠባሳ የሚሆን አገልግሎት፣ ዲፒኤን እናች ላይ የነቀልን ጥቁር ጥቁር የሚነፋውን እሱን አገልግሎት መስጠት እንችላለን። ከዛ ውጭ ደግሞ ሪፍሌክሶሎጂ እና ፌሻል እንዳልኩሽ ሁለቱን አንድ ላይ መስጠት እንችላለን። ሌሎች ሌሎች ችግሮችንም የቆዳ ችግሮችን ማየት እንችላለን። ከዛ በተጨማሪ ለቆዳቸው ስኪን ታይፕ የሚሆን የፕሮዳክቶች መታጠቢያ ሊሆን ይችላል፣ ማስቸራይዘር፣ እንዲሁም የፀሐይ መከላከያ ሪኮመንድ እናደርጋቸዋለን። ጥያቄ ያለኝ ይሄ በወጣትነት በልጆች ላይ ማለት የሁላችንም የቤታችን ችግር ስለሆን ነው። ብጉር እንግዲህ፣ ቤት ጎረምሳለች ካለሽ ወይ ካለ ቤተሰብ ታውቂያለሽ። ብጉር ጣጥፉ ይላሉ ጠባሳ ይላሉ ልጆች ምናምን እና እሱንም ያካትታል ማለት ነው። ለወጣት ለልጆች ያካትታል። ለልጆች ስፔሻሊ ጎረምሶች በጣም ያስቸግራቸዋል ብጉር። ያው ለሱ የሚሆን ፌሻል እንሰጣቸዋለን ማለት ነው። እንግዲህ ሁላችንም በየቤታችን ያለ ችግር ነው። ልጆች ሀያ ዓመት አካባቢ አስራዎቹ ሲኖር ብጉር ይቸገራሉ ይሳቀቃሉ። እና እኔ አንድ ወቅት በጣም ተቸግሬ ነበር ለልጄ ለሁሉን ለሁሉም ይህን ይህን ያካትታሉ። ብጉር አለ፣ ከዛ በኋላ ጠባሳ አለ። ብዙ አይነት እንገዛለን፣ ያው በባህል የሰሙትን ይህን መድኃኒት ግዛ፣ ይህን ግዛ ይባላል። እና እኒህን ሕክምና አለው እዚህ ማለት ነው። አቀለልሽልህ በጣም የብዙ ሰው ችግር ነው ይሄ በዚህ አጋጣሚ የብጉርም ሆነ ከብጉር በኋላ ጠባሳ ሊኖር ይችላል። እሱንም ጭምር ማከም እንችላለን፣ ብጉርንም ትሪት አድርገን። በተጨማሪም ደግሞ ከብጉር በኋላ የሚመጣውንም ጠባሳ ትሪት ማድረግ እንችላለን ማለት ነው። ምንም የሚያሳስብ ነገር የለም። ልጆችም አሳሳቢ ነበረው፣ ለቤተሰብ አሳሳቢ ነበረ። አሁን ለእናንተ ነው ቀላል ልጆች በጣም ኮንፊደንስ ያጣሉ፣ ይጨነቃሉ። በተለይ የደረሱ ልጆች በየቤታችን ስላለ ነው የብዙ ሰው ችግር ይፈታል። ይሄ እውነት ነው። እሱን ትሪት ማድረግ ይቻላል፣ በጣም ቀላል ነው። አዎ ምክንያቱም ሴራቪ ይሉሻል፣ ሰን ስክሪን ይሉሻል። በሄድኩበት በውጭ ታበጫለች። ምት አያድ ነው ምንድነው፣ ለነሱ ስኪን ታይፕ የሚሆን አለመሆኑ ነው። አሁን ብዙ ጊዜ ምንድነው የሚሳሳቱት፣ ለእነሱ ስኪን ታይፕ የሚሆነውን መታጠቢያ ካገኙ ለእነሱ እስኪን ታይፕ የሚሆነው ሞስቸራይዘር ላይ ይጠቀሙ ይችላሉ። አሁን ለኦይሊ ስኪን የሚሆን መታጠቢያ እየተጠቀሙ ለድራይ ስኪን የሚሆን ሞስቸራይዘር መጠቀም ማለት መጋጨት ማለት ነው። ይኸው እያመጣሁነ ቤቴ ሙሉ ሙሉ እየተቀመጠ ሴራቪበይ መታጠቢያው፣ ሰንስክሪን ምናምን እያልኩ ግን አጦ ለውጥ የለውም እና ሕክምና መኖሩ ማወቅ በራሱ ትልቅ ነገር ነው እንግዲህ እሱም ትሪት ማድረግ እንችላለን። ልጅሽ ነው የሚሆናቸው። አሁን እንኳን እያለፈው ነው እድሜው፣ ግን ያስፈልገዋል፣ ያስፈልጋቸዋል። ሁሉም ሰዎች ለስኪን ታይፓቸው የሚሆኑ ፌሻል አለ። ከዛ ውጭም ደግሞ እስኪን ታይፓቸውን ታይተው ለእነሱ እስኪን ታይፕ የሚሆነውን አገልግሎት ማግኘት ይኖርባቸዋል። እና ሃይይ አሁን ወደ አንቺ እንምጣ እሺ። አንቺን ደግሞ ሪኮመንድ እንዳደረግንሽ ሃይድራፌሻል ነው የምንሰራሽ። ሃይድራፌሻል ይሄ ማሽን በመጠቀም ነው ሃይድራፌሻል የምንሰራሽ። የምትሰራሽ ባለሙያ ደግሞ ቃል ኪዳን ትባላለች። የስቴትሻናችን ነች ማለት ነው፣ ወይም የቆዳ ባለሙያችን ነች። ስለዚህ ሃይድራ ፌሻል ምንድነው? በደንብ ሃይድሬት እንዲያደርግ ድራይ ስኪን ታይፕ ስለሆነ ያለሽ በደንብ ሃይድሬት እንዲያደርግ ይረዳዋል። እንዲሁም ደግሞ የምንጠቀማቸው ፕሮዳክቶች በደንብ ሃይድሬት እንዲያደርግልሽ፣ በደንብ እርጥበት እንዲሰጠው ያገለግለናል ማለት ነው። እዛ ጋር የምታያቸው ፕሮዳክቶች እንዳሉ ላንቺ ስኪን ታይፕ የሚሆን ፕሮዳክት ነው ያደረግ ነው። ስለዚህ ላንቺ ስኪን ታይፕ የሚሆን አገልግሎት ነው የምንሰጥሽ ማለት ነው። ተቀየሪ ስለዚህ ቀይረሽ ነይ እና አገልግሎቱን እንሰጥሻለን ማለት ነው። ቆይታ ምን ላይ ደረሳችሁ? ቆንጆ ነበር። እንግዲህ እስካሁን ተመችቶኛል። ወደድሽ? በጣም ቃል። ይህ ምን ሰራሻት? ስኪን ታይፖ ድራይ እና እዚህ አካባቢ በጣም ሴንሲቲቭ ነው። ቅድም እንዳየ ነው፣ ቅድም እንዳየ ነው። በጣም ሴንሲቲቭ ነው። ስለዚህ ሃይድሬት የሚያደርግላትን ፕሮሲጀሮች ነው ያደረግኩላት። ሃይድራፌሽን የተሰራችው ብዙ ስቲም አልተደረገላትም፣ ምክንያቱም እዚህ አካባቢ ሴንሲቲቭ ሆኗል። እና እሱን የደረግኩላት አሁን ማስክ ይደረግላት። ስለዚህ እንደዚህ አይነት አገልግሎት ማግኘት የሚፈልጉ ደረቅ ቆዳም ሆነ እንዲሁም ደግሞ ኦይሊፊትም ላላቸው ሰዎች የሃይድራፌሻል አገልግሎታችንን ማግኘት ይችላሉ ማለት ነው። አድለቃል አሁን የምትጠቀሚላት ማስክ ምንድን ነው? አሁን የምትጠቀምላት ማስክ ሃይሎሪክ ማስክ ነው እንዳልኩሽ፣ ቆዳ ትንሽ ዲሃይድሬት ስላደረገ እርጥበቱን ይዞ መቆየት አለበት። ስለዚህ ሃይሎሪክ ማስክ ነው ምጠቀም። በነገራችን ላይ ሙሉን አገልግሎት መጠቀም ለሚፈልግ ኦይል ስኪን ታይፕም ላላቸው ሰዎች በደንብ ሃይድሬት እያደረገ ሃይድራፌሻሉ በደንብ ሳክ እያደረገ እያንዳንዱን ኦይል ስለሚያወጣለን እሱንም ቢሆን ሪኮመንድ እናደርጋለን። ከዛ ውጪ አልትራሶኒክ ለአንቲ ኤጂንግ የሚሆኑ አገልግሎቶች እያንዳንዱን አገልግሎቶች ማግኘት ለሚፈልጉ ከስተመሮቻችን አገልግሎቱን ማግኘት ይችላሉ ማለት ነው። ዲፒኤን ፊታቸው ላይ ጥቁር ጥቁር ነጠጣብ ላለባቸው ከስተመሮቻችን እንዲሁም ማዲያት ለሚያስቸግራቸውም ሆነ ብጉር ለሚያስቸግራቸው ከስተመሮቻችን ይሄን አገልግሎት በአቴንሽን ስኪንኬርና ሪፍሌክሶሎጂ መተው አገልግሎቱን ማግኘት ይችላሉ ማለት ነው። ከዛ በተጨማሪ ደግሞ ትንሽ ለየት የሚያደርገን ነገር ምንድን ነው? ፌሻል አገልግሎት ከሪፍሌክሶሎጂ ጋር አደ ሴም ታይም ማግኘት ይችላሉ ማለት ነው። ስለዚህ ይሄን አገልግሎታችን አገልግሎታችንን ብትጠቀሙ ብለን ሪኮመንድ እናደርጋችኋለን። ታይማችሁንም ሳይወስድባችሁ ፌሻል እየተጠቀማችሁ በተጨማሪም ሬፍሌክሶሎጂ ወይም ደግሞ የእግር ማሳጅ አገልግሎታችንን ማግኘት ትችላላችሁ። ሪላክስ እያደረጋችሁ መሰራት ትችላላችሁ ማለት ነው። በቃ እንግዲህ ጨርሱ። ሃይሚዬ መጨረሻ ላይ ስጨርሽ እንገናኛለን ማለት ነው። ሻይሚዬ አሁን ያደረኩልሽ ኤልዲ ቴራፒ ይባላል። የሎ ላይት የተጠቀምኩልሽ ትንሽ ቆዳ ሴንሲቲቭ እና ፍሪንክልስ እየበዛበት ስለሆነ የሎ ላይት ላንች አሪፍ ነው። ትንሽ ስቴፕን የቀረን ከዚህ በኋላ ማለት ነው። ሻይሚ እንዴት ነበር? አሁን እየጨረስን ነው እያለቀ። በጣም ቆንጆ ነበር። ትንቅልፌ እየመጣ ራሱ በጣም አረኩኝ። ግን እዚች ጋርሽ ነገር ግን እዚህ ጋር እና እዚህ ጋር እሷ ኤክስትራክሽን ናት ያሉትን ብላክ ሄዶች፣ ዋይት ሄዶች በእነሱ ነው የምናጸዳው። ያን ደግሞ ወዙ ስለንትን ስለነበረ በእሱ ነበር የተጸዳልሽ ደግሞ ብቻ ነው እንጂ ሌላው ፓርቲሽ ድራይ ስለነበር፣ አላካልሽ። ስለዚህ አሁን የቀረሽ ለአንቺ የሚሆን ለፊትሽ ቆዳ የሚስማማ ሴራ ማድረግ ልሻለሁ፣ ሞይስቸራይዘር፣ ሰንስክሪን ማድረግ ልሻለሁ ማለት ነው። ከዚህ ሄድሽ ምንም መጠቀም አይጠበቅብሽም። ዛሬ ዝንጥ ነው በዚህ እሺ። ማለት ዲፕ ክሊንዚንግ ማለት ነው። አርባ ፐርሰንቱ ነው የሚይዘው። ሌላው ግን ቤትሽ የምታደርጊያቸው ናቸው። ፊትሽን እንዲስተካከል የሚያደርገው ማለት ነው። ስለዚህ የአንቺ ኮንሲስተንሲ ይፈልጋል ማለት ነው። በአንቺ ታይፕ የተሰሩትን ክሊንዘሮች፣ ሞይስቸራይዘር፣ ሴራሞች እንዲሁም ደግሞ ሰንስክሪን ግዴታ መጠቀም ይኖርብሻል ማለት ነው። ከዚህ በኋላ አንቺ የምትታጠቢ በገላ ሳሙና ነው አይደለም። ስለዚህ እንደሱ መሆን የለበትም። ለፊታችን በተሰሩ ሳሙናዎች ነው እንጂ ለገላ እራሱ ለገላ የተሰራ ሳሙና ነው። ስለዚህ ለፊታችን በተሰሩ ክሊንዘሮች ነው መታጠብ ያለብን። ለፊት ይለያል ማለት ነው። ያው አሁን አላክስ፣ ዲቶል ምናም ገበያ ላይ ያለ ሳሙና ይለያል ማለት ነው። ምን ባረግ ለእኔ የተሻለ ነው? ለምሳሌ ላንቺ የተሰሩ ኖርማል ቱ ድራይ የሆኑስ ክሊንዘሮችን እንዲሁም ደግሞ አሳይሻለሁ ሴረሞች አሉ እንደ አልኮሽ እንደ ሃይሎሪክ አይነት ሴረሞችን መጠቀም ትችላለሽ። ሰንስክሪንሽን ካደረግሽ በኋላ ሜካፖችን መጠቀም ትችላለሽ። እነሱ እነሱን እያደረገን ፍሪንክ ትንሶችን ያደረግን ቆዳሽን ትሪት ማድረግ እንችላለን ማለት ነው። አሁን ጨርሰናል። ሰንስክሪን አደርግልሻለሁ። ከዚህም በኋላ ማድረግሽ እንዳትረሺ ማለት ነው። ለማየት ጋብቻ አደርግልሽ ሰሳን አልሆነኝ። አብረቀረኩኝ እኮ ያለ ሜካፕ፣ ለካ እንዲህ ጽድት ማለት ይቻላል። ዋው በጣም ቴንኪው ደስ ብሎኛል። አመሰግናለሁ። እንዴት አየሽው? ወደድሽው? ደስ ብሎኛል ተቀየርኩኝ እኮ በጣም አምሮብኛል። አዎ በጣም አምሮብሻል። እንግዲህ አትጥፉ እሳቸው የሚሠሩ መተው አንቺም ወደድሽው? አዎ በጣም ነው የወደድኩት። ብዙም የካፕም አልፈጀም። አሁን ኦልሬዲ ነጽ ሆኖ ስለነበረ ያ ትንሽ ሊፕስቲክ እና ትንሽ ነው የነካከው። እሺ ወዳችሁታል እንግዲህ አንጠፋም። ያው እሷ ደግሞ በቀጣይ ትሰራለች። ረ ለጎረምሶቹ ለልጆቻችን፣ ለብጉር እና ጠባሳ ማጥፊያ በደንብ ነው። በቤተሰብ ደረጃ ነው የምንመጣው። በጣም ደስ ብሎናል። እናመሰግናለን።